ፕሮግራሙ ሚዛን ወቅታዊ ላይ ነው የምንገኘው። የዚህ ግብር ሀይል ስራዎች ስራዎችን አከናወነ። ግብር ሀይሉ እንግዲህ የተቋቋመው መጅሊሱ ህብረተሰቡ ላይ እያደረሰ ያለው ሮሮችን ለሚመለከታቸው የመንግስት አካላት ማመልከታዎችን ማስገባት በሚል የኦሮሚያ መጅሊስ እንግዲህ በመላው ኦሮሚያ ላይ በሚባል ደረጃ በህዝቡ ላይ እያደረሰ ያለውን ስቃይ፣ የመብት ረገጣ፣ የመስጊት መጠቃ፣ የውለሞች መሰደድ ደብዳቤዎቹ ምን አይነት መለከቱ ናቸው? እንግዲህ ደብዳቤዎቹ በቀጥታ የሚመለከቱት የአስመራጭ ቦርድ የተባለው ስናየው የምርጫ መስፈርቶችን አያሟላ ምን ያህል ዝግጁ ናቸው? መስፈርቶቹን እንኳን ቢያሟላ አንድ ነገር ነው ማለት አሁን ከጅምሩ ራሱ መሰረቱ እየተበላሸ ስለሆነ አፈጻጸሙ ምን ይሆናል የሚለው በስጋት ደረጃ ያስቀምጥ። መጅሊሱ ከፌዴራል ጀምሮ እስከ ቀበሌ ድረስ በአንድ አካል የተቋቋመ ነው ማለት ነው።